በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለወርሃ ግንቦት በዛቲ ዕለት ተዝካሮሙ ለጻድቃን ወሰማዕት ክቡራን ሰለስቱ ደቂቅ አናንያ ዋዛሪያ ወሚሳኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስር በዚች ቀን የከበሩት ጻድቃን ሰለስቱ ደቂቅ አናንያ አዛሪያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። ይህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ከእስራኤል ልጆች ጋር ተማርከ ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደረጋ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉስ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም እንዲሁ ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉስ ማዕድም ከሚመጣ ከስጋው እንዳያበላቸው እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሱ ጌታዬን እፈራዋለሁ የምትበሉትንና የምትጠጡትን የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ያያችሁ ንጉስ ራሴን ይቀጣኛል አላቸው። በእነርሱ ላይ የተሾመ አሚሳድን እንዲህ አሉት እኛ ባሮችህን አስር ቀን ፈትነን ከምድር ዘር ሽምብራን ይሰጡ ይስጡን እንበላ ዘንድ ውሃውንም እንጠጣ ዘንድ ቃላቸውንም ሰምቶ አስር ቀን ፈተናቸው። አስር ቀንም ካለፈ በኋላ የንጉሡን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔር እውቀትንና ጥበብን መጻሕፍትንን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉስ ያዘዘው ቀን በተፈጸመ ጊዜ ወደ እርሷ መጧቸው። ባለሟሎችም አለቃ ወደ ንጉስ ወደ ናቡከደነጾር አገባቸው። ንጉሱም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤል እና እንደ አዛሪያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ እጥፍ አገኘ። ንጉሱም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሱም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። ሶስቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉስ ነገር ሰርተው በንጉስ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛ ስለሰራው ለወርቅ ምስል አንሰግድም አሉት። ንጉሱም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መላኩ ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእሊ በሶስቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን ሶስቱን ህጻናት ግን ምንም ምን አልነካቸውም። ንጉሱም ይህን ድንቅ ስራ አይቶ በፊታቸው ሰገደ፣ የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለህሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽ ውስጣ በባቢሎን ሀገር ሆነ። ንጉሱም ፈርቶ ስለምን ይህ ታላቅ ንውጽ ውስታ ሆነ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ ሶስት ልጆች ስላረፉ ከዓለም ስለመውጣታቸው ምልክት ነው ብሎ ነገረው። ንጉሱም ወደ እርሳቸው ደርሶ ታላቅ ሐዘንና አዘነ። ከዝሆን ጥርስም ሶስት ሳጥኖችን እንዲሰሩላቸው በሐር ግምጃም ልብሶች ገንዘው የቅዱሳኑን በሳጥን ውስጥ እንዲያኖሯቸው አዘዘ። ንጉሱም እንዳዘዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ አድርገው በከበሩ ሠለስቱ ደቂቅ መካከል እንዲያኖሩት አዘዘ፣ እንዲሁም አደረጉለት። ከዚህ በኋላ የከበረ አባት አባት ቴዎፍሎስ በእስክንድሪያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተ ክርስቲያን ሰራ። ስጋቸውን ወደዚያች ቤተ ክርስቲያን ሊያመጣ ወዶ ወደዚያች ቤተ ክርስቲያን ሊያመጣ ወዶ ስጋውን እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው ሀገር ባቢሎን ላከው። በወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቅ ምስልም በዚህ አለ። ከእግዚአብሔር የታዘዘ መላክም የቅዱሳኑን ስጋ ወዳለበት አደረሰው። የንጉሱም ስጋ በመካከላቸው ነበረ። ስጋቸውም ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራቸው አባቶች ሆይ፣ የከበረ አባት ሊቀ ጳጳስ አባት ቴዎፍሎስ በስማቸው ቤተ ክርስቲያን ሰርቶ ስጋችሁን በውስጧሊያን ወርን ልኮኛልና ከኔ ጋራ ትሄዱ ዘንድ ፈቃዳችሁ ይሁን። በዚህን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባት የወፍሎስ እንዲህ ብለህ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ስጋዎቻችንን ከንጉሱ ጋር እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፤ ድካሙንም ከንቱ አናደርግም። ቤተክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ በውስጣቸውም ዘይትና ፈትል እንዲያደርጉ፣ በሳት ግን አይለኩሷቸው። እኛም በዚያ ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለው ብለህ ንገረው አሉት። አባ ዮሐንስ አፂርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም ሰለስቱ ደቂቅ እንዳዘዙ አደረገ። በዚያችን በግንቦት ወር በአስር ቀን ቤተክርስቲያኒቱ በምትከብርበት ሌሊት የከበሩ ሰለስቱ ደቂቅ ተገለጡ። ያለ እሳት መብራቶችን አበሩ። ሊቀ ጳጳሳቱና ስለዚህ ጸጋ የታደሉ ሁሉ በቤተክርስቲያኒቱ እርከን ላይ ሲዞሩ ሰለስቱ ደቂቅን አዩቸው። በአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን ከቅዱሳን ሰለስቱ ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማራል፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ሰላም እብል ለሰለስቱ ደቂቅ ለዘ ሰላም እብል ለሰለስቱ ደቂቅ ዘተቀትሉ ዘቅዳሴ ቤት ሆሞ ኮነ ለቴዎፍሎስ በመዋይሉ ለሐጺር ዮሐንስ ዘከመ አዘዝዎ እሉ ሉ ሀበቀና ዲል ዘንበለ ቅብ ተሰቅሉ ለዋካ በአቶሙ ዮም ተክእወ ጸዳሉ። በዚህችም ቀን አብርሃም ጸራቢ በሰማይትነት አረፈ። ይህም ቅዱስ የሰማይ ቴዎድሮስ ገዳም ተብላ ከምትጠራ ከመትጠራ ከመርቂያስ ሀገር ሰዎች ነው። ወላጅናቱም የክብር ባለቤት የሆነ የክርስቶስ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱ ሁሉ የቤተ ክርስቲያንን ሕግ ተማረ። ከዚህ በኋላ መጾም መጸለይና መስገድ ጀመረ። ዘጠኝ ዓመትም በሆነው ጊዜ ከደንጋይ የሚሰራ ከደንጃ የሚሰራ የውሃ መሄጃ መጥረብን ተማረ። በዚያም ብዙ ገንዘብ አከማቸ። ለደዎችና ለማዳሪዎች የሚመጸውት ሆነ። በአንዲት እለትም በሌሊት ሲጸልይ የዚችን ዓለም እና በውስጡ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያን ጊዜም የእግዚአብሔር መልአክ ተገለጠለ። ሰላምታም ሰጥቶት ጽና፣ አትፍራ አንተ ጠላቶችን ድል አድርገ የሰማዕትነትን አክሊል ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ወደ ቅዱስ ቴዎድሮስ ቤተክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከባዶ ከከባዶች እንጨቶች ጋራ የኋሊት አስረው ከረሃብና ከጽም ጋራ ከፀሐይ ውስጥ አሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለ፣ ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግም ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ አዘዘ። በቆረቱም ጊዜ ራሱ እኔ ክርስቲያን ነኝ እያለች ሶስት ጊዜ በተራራው ላይ በረረች 50 ምዕራፍ የአለም ሄዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ሙጫ ዘይትን ሞልተው ከእሳቱ ውስጥ አሉት። እሳቱ ግን ምን ምን አልነካውም። ከዚህ በኋላ በየጥቂቱ ከታትፈው በእንቅብ አድርገው ከባህር ውስጥ አሉት። በእግዚአብሔርም ፈቃድ ከራሱ ጋራ አንድ ሆኖ እንደቀድሞው እስና በሚባል አገር በባህሩ ወደብ ታየ። ምእመናንም ወስደው በታላቅ ክብር ቀበሩት። እግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለምትርት ድማሁ ሰሪራ እምባይር ዛል ጸቀት ምስለ ስጋሁ እንዘ የሀውር አብርሃም ውስታ አጸደ ስም አሜሁ ከመሳ አልወ ሙለቀሳ ውስጥ ለሊሁ ጸሎተ ሞታን ጸለዩ ላይሊሁ። በዚህ ችም ለት አባ የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። የዚህም ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክር ባለቤት ወደ ሆነ እግዚአብሔር ለመኑ እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንን ትምህርት አስተማሩት። ወላጆቹን በሞቱ ጊዜ የዚያች ሀገር የብስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስበው ወደ አባ ይስሐቅ ገዳም ሄዶ የምንኩስና ልብስን እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔር ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨከነ። በአንዲት እለትም አባቱ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልአኩን ደግሞ መልኩ እንደ ሞተ ሰው ሆኖ አይቶ ታለቀሰ። ልጄ ሆይ እንዴት እንዲህ ስጋ ተጎዳ? አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቋም ኃይል ያልደከመምና ነገር ግን በህልሜ ያየሁትን ልንገርህ፣ እኔን የሚፈልጉ የንጉስ መልእክተኞች ከእስክንድሪያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛው ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሱ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስቅን ያዙት። ሚካኤልን ባገኙትና ባወቁት ጊዜ ከእሳቸው ጋራ ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዢው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስቅም ሊማልድ ወደ መኮንኑ ወጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋራ ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት፣ እርሱን የወሰዱበት ሀገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘብ ቤተክርስቲያን እንዲሰራለት ታዘዘው። በዚያችን በበአቱ ላይ ሰራለትና በዚያች ዕለት አከበረ። ዳግመኛም አባ ይስሐቅ ላባ ይስሐቅ ተገልጦ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ማረን አሜን። ሰላም ለአባ ሚካኤል ምነመምሩ ዘአፍለሶ እንተነስእወ መላይክ ሶበንጉሶ ሙ ሐሰሶ ወበተመይጦቱ ዳህሪ መንገላአቡ ገይሶ ዜነወ ዋይደአ ዘከመይ ሄድፍ ነፍሶ እግዚአብሔር ውስተ ዛይን ወመርሶ በዚህችም ቀን ከአባ ንወቭ ጋራ ሶስት መቶ ሃምሳ ስምንት ነፍስ በሰማይትነት ሞቱ። የፓትርያርክ አባ ዮሐንስን መታሰቢያው ነው። በረከታቸው ከእኛ ጋር ትኑሩ ለዘላለሙ አሜን። ሰላም እብል ለዮሐንስ ፓትርያርክ